ተቀባልነት ነው የተሻለና መሪያ ማርያም፣ ሰላምታ ይገባሻል። እኛ ከምንወደው ይልቁን እሱ ከምንወደን ልጅ ያታታችን እኛ አስተሳሪ ምን ዘንድ ለምኝልን ልመኗ፣ ክብሯ፣ የልጇ ቸርነት በሁላችን ላይ ይደርብ። አረፍ አረፍ። ምናልባት እንግዳ የሆናችሁ ግብር እንዳይላችሁ የታለምን ነበረው ታምረ ማርያም የታለምን ስለሆነ እንዳትሉ ሰዓት ስለሌለን ነው። እንደገና የእመቤታችን ፍቅሯ እንዳይቀርብን መባረኩ እንዳይቀርብን፣ ደግሞ መናፍቅም እንዳንሆን የእመቤታችን ሰላምታ ግድ ማቅረብ አለብን። ስለዚህ ሰላምታዋን አቅርበናል፣ ተሳልመናል፣ በእምነት ተባርከናል። ከሰዓት አንፃር ብቻ ስለሆነ ነው ወደ አምስት ደቂቃ የወንጌል ትምህርት እናልፍና ከዛ ዝማሬ በደንብ እንዘምራለን። ዛሬ እመቤታችንን የምናከብርበት ልዩ ቀን ነው። እግዚአብሔር ለእመቤታችን ክብር ስም ቤተክርስቲያን የሰራበት ተብሎ የሚከበረው ቀን ትናንት ተከብሯል። ቤታችን ትናንት፣ ዛሬ ቅዱስ ነው። ስለዚህ እሱ ነው የዛሬ በዓል፣ አገልግሎታችን ወደዛው እናልፋለን። ወኩኑ ታወተ መንፈሳዊ የቅድሙ ሰላምታ ግን ከዚ ያለ ነው። እንደገና ሰላምታ ልስጥ። እንዴት አላችሁ? አረ ይሰማ እግዚአብሔር አሜን እግዚአብሔር የተመሰገነ ይሁን። ወኩኑ ታቦተ መንፈሳዊ እስቲ በሉት። ወኩኑ ወኑ አይሰማም። ታቦተ መንፈሳዊ ይሄ ጥቅስ ንፍቁ ዲያቆን ወይም ሁለተኛው ዲያቆን በቅዳሴያችን ዛሬ ያነበበልን ነው። በእርግጥ ያነበበው ከዲያቆኑ ገባሬ ሰናይ ነው። ዲያቆን ቅዱስ ስም አሁን አማርኛ ጎበዝ ሆኗል። በሚቀጥለው ያነባል። ስለዚህ ግን ቁም ነገሩ የተጻፈው ግን ቢሳየው ለልፍቁ ዲያቆን ነው። የሐዋርያው የቅዱስ ጴጥሮስ መልእክት የመጀመሪያ ይቱ ምዕራፍ ስንት ነበር? ሰላሳ በጣም ጥሩ ነው። ምዕራፍ ሁለት ምዕራፍ ሁለት ቁጥር አምስት ላይ ያለ ሀይለ ቃለ ምስባኩን ነው ያለችው ወለተኪዳን ያው ዲያቆናቱን ናት ናት እሷ ናት የምታስጠናቸው። ለዛ ነው። ስለዚህ ወደ አማርኛ ስንመልሰው ደግሞ ምን ማለት መሰላችሁ? መንፈሳዊ ታቦት ሁኑ ይላል። ይገርማል። እስቲ በሉት መንፈሳዊ ታቦት ሁኑ። እንግዲህ ታቦት ሁኑ ተብለናል። እሺ ታቦት እንሆናለን። ታቦት ያው ደብራችን ታቦታል። ስንት ታቦት አለን? የመጀመሪያው የማን ታቦት ነው? አይደለም፣ አቤት የእመቤታችን ታቦት ነው። መጀመሪያ ቅዱስ እስጢፋኖስ፣ ሁለተኛው ከእናቱ ቀጥሎ ነው ቅዱስ እስጢፋኖስ። መጀመሪያ የእመቤታችን ታቦት ደረጃው ነው አልኩ። ደረጃው እንደዛ ነው። መጀመሪያ ጳጳስ። አሁን ጳጳስ ቢኖሩ እኔ እዚያ አካባቢ ነው የምቀመጠው። እዚህ ቢሆኑ እሳቸው ናቸው፣ ለእሳቸው የሚቀርበውን አቀርባለሁ። መጀመሪያ ጳጳስ፣ ቀጥሎ ካህን፣ ከዛዝ ዲያቆን። ስለዚህ መጀመሪያ የእመቤታችን ታቦት ቀጥሎስ አርበኛው ሰማይቱ ክርስቶስን ለማየት የታደለ ንጹሕ ሙሽራ ቅዱስ እስጢፋኖስ የምንኮራበት የምንባረክበት፣ ገቢረ ተአምር ገንዘቡ የሆነ ገቢረ ተአምር ገንዘቡ የሆነ ክርስቶስን ለማየት የበቃ ራሱን ለክርስቶስ የሰጠን ቅዱስ እስጢፋኖስ ሁለተኛው ታቦት። እነዚህ ሁለት ታቦታት አሉ። ይባርኩን። መቤታችን ትባርከን፣ ቅዱስ እስጢፋኖስ ይባርከን። እንግዲህ ታቦት ሁኑ ተብለናል። ይሄን ታቦት ነው ይህን ታቦት ነው የምንሆነው እንዴት ሆነ ነው ታቦት እንመራው? ሁለት አይነት ታቦታት ሁለት አይነት ታቦታት አሉ። ስንት አይነት ይሰማችኋል? ሁለት አይነት ታቦት አለ። ሁለቱም ታቦት ሁለቱም ታቦት አንዱ ሁለቱም ታቦት የእግዚአብሔር ታቦትም የሰው ታቦትም ነው። አሁን ይሄ የእግዚአብሔር ታቦት ነው፣ የሰው ታቦት የእግዚአብሔርም የሰውም ታቦት ነው። እሺ የእመቤታችን ታቦት የቅዱስ እስጢፋኖስ ታቦት የእግዚአብሔርም ታቦት ነው፣ የሰውም ታቦት ነው። እንዴት እመጣበታለሁ? የመጀመሪያው ታቦት እሱ ነው። ሁለተኛውም ታቦት አሁንም እንዲሁ የሰውም ታቦት ነው፣ የእግዚአብሔር ታቦት ነው። በሰሙ በሰሙ በሰሙ የእግዚአብሔር ታቦት ነው። በወርቁ ግን የእግዚአብሔርም የሰውም እንላለን። ልምጣለት፣ የኛውን ልምጣበት። የእግዚአብሔርን ታቦት ያለው ለታቦቱ ስንሰግድ የሰውም የእግዚአብሔር ብለናል። የሰው ታቦት ስለሆነ ለሰው ነው የምንሰግደው? አቤት አይደለም በፍጹም ለሰው አንሰግድም። ለሰው ብንሰግድም የአክብሮት ስግደት እንሰግዳለን። የእግዚአብሔር ታቦት ማለት ውዳሴ ማርያም የሰንበተ ክርስቲያን ላይ ለተስፋ ባጻብሁ ለእግዚአብሔር ከዴሙ ዜነወ እያሉ ውዳሴ ማርያም ዜማ እንደዛ ይለና በእግዚአብሔር እጅ ጣቶች የተጻፉ በመጀመሪያ የነገረን የውጣ በመጀመሪያ በብሉይ ኪዳን ለሙሴ የሰጠው እሱ የእግዚአብሔር እስትንፋሱ ቃሉ ያረፈበት የእግዚአብሔር ሕያው ቅዱስ ቡሩክ ስሙ የተጻፈበት ያ የእግዚአብሔር ታቦት ነው። የሰው ታቦት ያለው ደግሞ በቤቴ በቤቴ መታሰቢያ ይደረግላቸዋል ያላቸው የቅዱሳን አሁን የማን ታቦት ነው ያለ? ሁለት ታቦት ነው ያለ አይደል የመጀመሪያው ማለት ነው የማን እመቤታችን ሰው ናት አይደለችም ሁለተኛው ታቦት የማን ነው አሁን ምን እያለ ነው እዚህ ደግሞ የቅዱስ እስጢፋኖስ ታቦት አለ እያለ ነው አይደል ስለዚህ ሰው አረ እስጢፋኖስ መቤታችንም ሰው ናት የሰው ታቦት ማለት እሱን ነው የሰው ታቦት የእግዚአብሔር ታቦት የእግዚአብሔር ታቦት የሰው ታቦት ማለት የሰውም ታቦት የእግዚአብሔር ታቦት ማለት ነው። ለይተን ነው ኦርቶዶክስ አይደል የምናመልከው። ማለት የምናመልከው እግዚአብሔርን ብቻ ነው የምናከብረው እግዚአብሔርንም ቅዱሳንንም ማለት ነው። ስለዚህ የሰው ታቦት የእግዚአብሔር ታቦት ማለታችን እሱ ነው። እኛ አሁን ወኩኑ ታቦት መንፈሳዊ መንፈሳዊ ቤት ለመሆን ተሰሩ ወይም መንፈሳዊ ታቦት ሁኑ ተብለናል። የመጀመሪያው የመጀመሪያው መንፈሳዊ ታቦት የምንሆነው ይሄኛውን ታቦት አይደለም። ይሄኛውን ታቦት ለመሆን እንግዲህ ያው እግዚአብሔር ግን ሰው አለው፣ በገዳውም ሰው አለው። በከተማ ቢሆን እንደኛ እንደዚህ ዘመናዊ የለበሰ ዘመናዊ የመሰለ ሰው እግዚአብሔር የሚያውቀው እኛም አናቃቸው አሉ። እንደዚህ አይነት ሰዎች ሊኖሩ ይችላሉ። እግዚአብሔር የለውም ብለን አናቅም። እኛ የሆን ነገር ስላላወቅም ወይም የሆነ ስላልሆን ማለት የለም ማለት አንችልም። ስለዚህ ይሄኛውን ታቦት ለመሆን እኛን እንለፈው፣ እኛን እንለፈው። እኛ ግን በዚሁ ባለንበት እየበላን እየተጣቅ እየተንቀሳቀስን እየሰራን እየተማረን እያስተማረን ታቦት እንድንሆን ነው ዛሬ የታዘዘ። ይሰማችኋል። መንፈሳዊ ቤት ለመሆን ተሰሩ። ያው ቤት እንደምታውቁት የመጀመሪያው ቤተክርስቲያን ይሄ የተሰበሰብንበት ነው። ሁለተኛው ደግሞ አንድነቱ ጉባኤው ነው። ሶስተኛው ደግሞ ይሄ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ታቦት ናችሁ ተብለናል። የመንፈስ ቅዱስ ታቦት ታቦት ማለት በነገራችሁን ላይ ማደሪያ ማለት ነው ይሄ የምታዩት ታቦቱ ይሄ ታቦት ነው ሁለት ታቦት ነው ይሄ ታቦት ነው ታቦት ማለት ማደሪያ ማለት ነው የምን ማደሪያ የጽላት ውስጡ ጽላት አለ ይሄ ከውጭ የምታዩት ይሄኛው ታቦት ነው ውስጡ ጽላት አለ ያ ጽላት ላይ ደግሞ የእግዚአብሔር ስሙ ተጽፎበታል ከበለ ስሙ ለኢየሱስ ክርስቶስ ይስግድ ሁሉ ብርክ ጉልበት ሁሉ ለኢየሱስ ክርስቶስም ይስገድ ብሎም የስላሴ አንድነት እና ሶስትነት የተጻፈበት ሌሎችም ህጉ ስም የሚባሉ የእግዚአብሔር ስም የተጻፈበት እሱ ታቦት ነው። ስለዚህ ታቦት ታቦት ማለት ማደሪያ ነው። እኛም ደግሞ ወሁኑም ታቦተ መንፈሳዊ መንፈሳዊ ቤት ለመሆን ተሰሩ ተብለን ቤት የተባልነው የመንፈስ ቅዱስ ማደሪያ ማለት ነው። ስለዚህ መንፈስ ቅዱስ ይሄ ታቦቱ ማደሪያ ነው የምሉ የጽላቱ ጽላቱ ላይ ደግሞ ምን አለ? እግዚአብሔር ስም ተጽፎበታል። እኛ ደግሞ ታቦት ነን። እኛ ላይ ደግሞ የማን ስም ይጻፍብናል? የመንፈስ ቅዱስ ስም ይጻፍብናል። ግንባራችን ይታያል፣ ሰይጣን ያየዋል። የእኛም ግንባር ሲያየው የክርስቶስ ከሆነ የክርስቶስን ብርሃን እዚህ ላይ ያየዋል። እኛም መቅረብ አይችልም። ምናልባት በደንብ ስናይ በደንብ ስናይ አንዳንድ ጊዜ ከስንፍና የተነሳ እንደ ወገኒ ሳያ ስታስጠላኝ ሳያው ሲያስጠላኝ እንደ መንፈስ አይወዱ ምንላል። ምናልባት ከመሬት ተነስተን ለምን ይመስላችኋል? እንደዛ ምንል ከሆነ እኛ ጋር እንደ ችግር አለ ማለት ነው። የክርስቲያን መንፈስ ሌላውን የሚጠላ የማይወድ ሳይሆን መለየት ግን ይችላል። መንፈሳዊ ሰው ሌላውን ይመረምራል፣ እርሱ ግን በማንም አይመረ ነኛ ስለዚህ ማየት የእግዚአብሔር ቅዱስ መንፈስ ያለባቸውን ደስ ደስ ያለባቸውን ፍርሃት የማይነበብባቸውን ሞገን ጸጋ ረዴት የበዛላቸውን ያው ራሱ መንፈሳዊ ሰው እንደነሱ የሆነ ሰው እነሱ ማየት መለየት ይችላል ማለት ነው ስለዚህ የእግዚአብሔር ማደሪያ ነን የእግዚአብሔር ማደሪያዎች ደግሞ ምን መሆን አለባቸው ይችን ተናግሬ እንኳቸዋለን ስለሌለም እንግዲህ ከላይ እዚሁ ምዕራፍ ሁለት አንደኛ ጴጥሮስ ቁጥር አምስት ላይ ምን ብሎ ነው የሚያመጣው እናንተ ደግሞ ይላል፣ በሉሊ በሙቴ እናንተ ደግሞ እንግዲህ እናንተ ደግሞ ካለ ስለሌላ ስለሆነ ነገር እያወራ ነበር ማለት ነው። እንዲህ ነው፣ እንዲህ ነው፣ እንዲህ ሆኗል ብሎ ከዛ እናንተም ደግሞ ማለት ነው። ስለዚህ እናንተ ደግሞ አለ፣ እናንተ ደግሞ ቅዱሳን፣ እናንተ ደግሞ እናንተ ደግሞ ጌታችን ኢየሱስ ክርስቶስን በጌታችን በኢየሱስ ክርስቶስ እግዚአብሔርን ታመሰግኑ ዘንድ መንፈሳዊ ቤት ንጹሕና ቅዱስ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ አለ። ምን አለ ስትበሉት መንፈሳዊ አለ። መንፈሳዊ ቤት፣ አለማዊ ቤት አለና መንፈሳዊ ያለውን ሊቃውንት አንድም ታመስልክ ሲያመጡ ምን ያሉ መንፈሳዊ ቤት ለመሆን ተሰራ። መንፈሳዊነት ማለት ይሉና ቸርነት ማለት የዋሃት ይላሉ። ስ ይበሉት የዋሃት ቸርነት፣ ትዕግስት፣ ርህራሄ፣ በጎነት፣ ንጽህና። የነዚህ ሁሉ ማሰሪያ ንጽህና ነው። ሰው ቸር ሊሆን ይችላል። ቸር የሚሆንበት ግን የራሱ ምክንያት አለው። ለክፋትም ሰዎች ቸር ይሆናሉ። የሆነ ክፉ ነገር ጊቭ ኤንድ ቴክ ሲስተም ነው፣ ማለት ሰጥቶ መቀበል። የሆነ በጎ ይመስሉና ወይም የጭቃ ውስጥ እሾህ ማለት ነው የጭቃ ውስጥ እሾ ጭቃ ነው። ስትረቶ ለስላሳ ነው። እሾ ግን ይወጋል ማለት ነው። ስለዚህ እንደው እንደዚህ እንደዚህ አሁን ብዙ ጊዜ መናፍቃን የታቸኋቸው ከሆነ ይተቅለስልሰውም ብለው፣ ከዛ ግን መርዝ የሆነውን ነገር ይናገራሉ፣ ያስክዳሉ ማለት ነው። ስለዚህ በጎነት ወይም ቸርነት ወይም ደግነት ለክፋት ሊደረግ ይችላል። ይሄን ሁሉ ግን ሲደመድሙ መጨረሻ ላይ ምናለው? ንጽህና። ለንጽህና ግን በፍፁም በፍፁም፣ ንጽህና በክፋት በተንኮል በምቀኝነት በኃጢአት መንገድ ሁሉ አይመጣም ንጽህና እግዚአብሔርን በመፍራትና ሕግጋትን በመጠበቅ የእግዚአብሔርና የእግዚአብሔር በመሆን ብቻ የሚመጣ ነው። ስለዚህ መንፈሳዊ ቤት ለመሆን ተሰሩ ካለ እነዚህ የጠቀስናቸው ነገሮች አሉ። ስድስት ናቸው። በበጎነት ፋንታ ላይ ደግሞ ያመጣዋል። ላይ ብሎ ከቁጥር አንድ ጀምሮ ሲያያይዘው ክፋት፣ ምቀኝነት፣ ተንኮል እያለ ደግሞ ላይ ከነዚህ ተወግዳችኋል ከነዚህ ርቃችሁ በጌታችን ምን ይላል? ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። ጣዕሙ ወታይ ምሩ ከመሄድ እግዚአብሔር ያለው ቅዱስ ዳዊት መዝሙር 33 ቁጥር 7 ላይ ይህንን ነው ጣሙ በሉት ስ ተአሙ ተአሙ ወታይ ምሩ ከመሄድ እግዚአብሔር እግዚአብሔር ቸር መሆኑን ቀምሳችሁ ከሆነ ክፋት ወይም ተንኮል የሌለበት የቃሉን ወተት ተበኙ አለ። ክፋት ተንኮል የሌለበት ኢየሱስ ክርስቶስም እንዲህ ሆኖ ነው የሄደው። ስለ እናንተ እሱ ራሱን አሳልፎ ሰጥቷልና፣ ስለ እናንተ እሱን አሳልፎ ሰጥቷልና። እናንተ ያለበት ምክንያት ይሄ ነው። እሱ ስለ እናንተ ግልን መከራን ተቀብሎ በረስና ቅዱስ ነውና ቅዱስነቱን ጠብቆ እግዚአብሔር ነውና በእግዚአብሔርነቱ እግዚአብሔር ሆኖ ሳለ በትትና ዝቅ ብሎ። ስለዚህ እናንተ ምንም ብትሆኑ ገናናም ብትሆኑ አዋቂዎችም ብትሆኑ በዝና ያላችሁ በምንም ከፍታ ያላችሁ ብትሆኑ፣ ግን እንደ ክርስቶስ በትትና እግዚአብሔር ሳለ ዝቅ ማለትም እግዚአብሔርነቱን መቀማትን አልቆጠረውም። እንዲህ ሆኖ እሱ ካላናችሁ እናንተም። ለእግዚአብሔር ንጹህ ቅዱስ መስዋዕት ታቀርቡ ዘንድ አለ። ንጹህ ቅዱስ መስዋዕት ማለት እነዚህ ሁሉ ግጋቱ ተጠብቀው መጨረሻ ንጽህና ሲታከልበት ነው። እንዲ ታወት ሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ አለ። ዛሬ ዛሬ ከማማ ኢትዮጵያ ከሀገራችን እንደ ሀገር ከሀገር ጀምሮ እንደ ቤተ ክርስቲያንም ቤተ ክርስቲያናችን እንደ ግልም ሁላችንም ቤታችን ፈርሶብን፣ የአንዳንዶቻችን ቤት በጣም ፈርሷል። በቃ ቀዳዳው ብዙ ነው። ማራዊት ይገቡበታል፣ ብዙ አይነት ይገቡበታል። ያንዳንዱ ሰው ቤት በቃ በጣም ፈራርሷል። በጣም እንደው ጥቀርሻ የሚባል ነገር አለ። ያው ወጣቶቹ ካላወቃችሁት እንጂ ትልልቆቹ ልክ እንደ ጥቀርሻ ሆኗል። በቃ ብዙ ነገር ቤቱ በቃ አልተጠረገ፣ ንጽና አልተጠበቀም። ያንዳንዱ ሰው ቤት ያንዳንዶቻችን ቤት ማለት ነው። ያንዳንዶቻችን ቤት ደግሞ እንዲ እንዲ ያለ ነው። በቃ ልፍረስ አልፍረስ እንዲ ይዘ ወደዚ ወደዚ ይላል። በቃ ሚዘው አጥቶ ያንዳንዱ ቤት ደግሞ በቃ ያማረ ነው። በቃ ያሽበረከ ለክ እንደዚ ቤት ክርስቲያን በቃ ስላት ቅዱሳን ስላት አሉበት። የበጋረጃው ስላቱ ታቦቱ በብዙ ነገር አጊጣል። ለቤቱ ለክርስቲያን በሚገባው መልኩ አጊጣል። እንደዛ ደግሞ ያያጥ ሰው ቤት ደግሞ አለ። የታደረዘ ያ ማለት ምንድነው? ህግ ጋቱን የጠበቀ ከክፋት፣ ከመቀኝነት፣ ከተንቆር፣ ከዘረኝነት፣ ከአስማተኝነት፣ ከተንቋይነት፣ ከአስጠንቋይነት እንዱ ከመሳሰለው ከጥላቻ ሁሉ ከወጥ እንደ እባብ ካብ ለካብ ከሄድ ከክፋት ነገር ሁሉ የራቀ ንስና፣ ቅድስና፣ ርራይ፣ በጎነት፣ ጭርነት፣ የዋህ፣ ራስን መግዛት፣ ትዕግስት፣ ምስና ገንዘቡ ያደረገ ይሄ ሰው ደግሞ ቤቱ ያማረለት ሰው። በዚህ ፋንታ ደግሞ በክፋቱ ጎራ የተሰለፈ ቤቱ የፈረሰበት ሰው ነው። ዛሬ በቤተክርስቲያናችን ስርዓት ወይም ታሪክ ጌታችን ክብሪ ባውና በክብር ወርዶ ለሐዋርያት በእመቤታችን ስም የመጀመሪያን ቤተክርስቲያን የሰራበት ነው። በኋላ እነ ሊቃ ዲያቆናትም ወረጉን ያመጡታል። የምንዘምራቸው መዝሙሮች እሱን ያሳያሉ እና ስለዚህ እግዚአብሔር በእመቤታችን ስም ቤትን ወይም ቤተክርስቲያንን ሰርቶልናል። እንድናለኛል አባቶቻችን ሰርቷል። የእነሱ በረከት እኛ ደርሷል እና ዛሬም እኛ ለትውልዱ ይሰማችኋል ሐዋርያት ክርስቶስ እያዘዛቸው ድንጋዮቹም ሶስት ድንጋዮቹም ገጣጥሞ ዲያርጉ ዲያርጉ እንዲህ አድርጉ እያላቸው፣ አንድም ታምስት እርሱ ብዙ አለው። ሰዓት የለም። ዞሮ ዞሮ የምንለው ቤትን ሰርቷል። እግዚአብሔር ቤትን ይስራልን፣ በሉ እግዚአብሔር ቤትን ይስራልን። የፈረሰችውን የማማ ኢትዮጵያን ቤት እግዚአብሔር ይስራልን። የፈረሰውን የብዙዎቻችንን ቤት ልባችንን እግዚአብሔር ይስራልን። እግዚአብሔር ቤታችንን ይስራልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል አሜን። የህይወትን ቃል ቸሩ መዳን ያለው ለሁላችን የሚያሰማን ለዝማሬ ሁላችንም ከመቀመጫችን ከፍ ከፍ